ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ በያላችሁበት የምድር ዳርቻ ሁሉ የከበረ ሰላምታችን ይደረሳችሁ እያ የሚያዝያ 10/2017 ዓ ም እኩለ ቀን ዜናችንን ይዘንላችሁ ቀርበናል። በቅድሚያም ለመለ ክርስትና ሃይማኖት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል አደረሳችሁ እንወዳለን። ኩለቀን ዜናችን የሚከተሉትን ርዕሰ ጉዳዮች በዝርዝር የምናስደምጣችሁ ይሆናል። በድጋሚ እስከ መጨረሻው አብራችሁን ቆዩ። የብልጽግናው አገዛዝ የፋሲካ በዓልን አስመልክቶ የድሮን ጥቃት ለማድረስ ማቀዱን ምንጮቻችን ገልጸዋል። ይህን የጥንቃቄ መልእክትና የትኞቹ ቀጠናዎች የድሮን ጥቃቱ ኢላማዎች እንደሆኑ በዝርዝር እናስደምጣችኋለን። የወልቃይት ጉዳይ የአማራ ብቻ ሳይሆን የአፍሪካ ቀንድ ትኩሳት መሆን ጀምረዋል። በትንታኔ የምናስደምጣችሁ ሌላው የሰዓቱ መረጃችን ነው፣ ትሰሙታላችሁ። አዲስ አበባ ላይ ብልጽግና ህዝብን አስጨንቆ የዘረፈውን ገንዘብ ውጤታማ የሀብት ማሰባሰብ ሥራ አከናውኘ ያገኘውት ነው ሲል ገልጾታል። በዚህ ጉዳይም ለሰዓቱ የተሰናዳ መረጃለን እናስደምጣችኋለን። በቀጣዮቹ አምሳ ቀናት የብልጽግና ሰራዊት ልዩ የዘመቻና የውጊያ ቅድ ተቀርጾለት ወደ ውጊያ እንዲገባ ታዘዋል። ከዚህ ቀደም ተተግብረው ውጤት አልባ ከሆኑት የተለየ ነው የተባለለት ይህ የብልጽግና የውጊያ እቅድ ምንድን ነው የሚለውን ከዜናችን ተሰሙታላችሁ። ክቡራትና ክቡራን የሚዲያችን ቤተሰቦች፣ እነዚህንና ሌሎች የተመረጡ መረጃዎችን አሰናድተን ይዘንላችሁ ቀርበናል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባዎቹ እናመራለን። በቅድሚያም የጥንቃቄ መልእክት እናስቀድማለን። ከህዝብ ጋር የማይታረቅ ቅራኔ የገባው የኦህዴድ ብልጽግና አገዛዝ ጽንፈኛው ለፋሲካ በዓል ሲሰባሰብ የድሮን ጥቃት በመጣል ጉዳትና ድርስ ሲል እቅድ ማውጣቱ ታወቀ። ፋኖ በአንድ ላይ ሊሰባሰብ የሚችለው በበዓላት ቀን ነው ብሎ የገመገመው የብልጽግናው ወታደራዊ ደህንነት ክፍል ለአየር ኃይል ዘመቻ መምሪያ ባስተላለፈው ውሳኔ መሰረት የበዓላት ቀናትን ለድሮን ጥቃት ተመራጭ አድርጓቸዋል። በዚህ መሰረት የብልጽግናው አገዛዝ የፊታችን እሁድ የሚከበረውን የትንሣኤ በዓል ጨምሮ ፋኖ ሊሰበሰብ ይችላል ባለባቸው ነፃ ቀጠናዎች የድሮን ጥቃት ለማድረስ መዘጋጀቱን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። እንደ መረጃ ምንጮቻችን ከሆነ ከበዓላት አከባበሮች በተጨማሪም የፋኖ ማሰልጠኛ ተቋማት፣ ማዘዣ ጣቢያዎችና የሰራዊቱ ካምፖች ላይ በድሮንና በተዋጊ ጀት ጥቃት ለማድረስ የስርዓቱ አየር ኃይል ዝግጅት አድርጓል ብለዋል። ምንጮቻችን አክለውም የትንሣኤ በዓል የጋራ መሰባሰቦችን ተከትሎ ወቅቱን ለማጥቃት እንደድል ድል ሊጠቀምበት ስለወሰነ መላው ሕዝባችንና የፋኖ ታጋዮች ጥንቃቄ ሊያደርጉ ይገባል ሲሉ መልእክታቸውን አስተላልፈዋል። ከዚህ በፊት በብናትና በበለሳ አውራጃዎች ሃይማኖታዊ ክብረ በዓላትን አክብረው በሚመለሱ ወጣቶች ላይ ተከታታይ የድሮን ጥቃት አድርሶ ከ40 በላይ ንጹሐን መገደላቸውን ያስታውሱት ምንጮቻችን በዚህ የፋሲካ በዓልም ተመሳሳዩን የጦር ወንጀል ብልጽግና እንደሚፈጽም ተናግረዋል። ወደ ተከታዩ መረጃችን አለፍን። አሁንም አብራችሁን ቆዩ። ከሰኔ በፊት ቢያንስ አምስት የፋኖ መሪዎች ላይ እርምጃ ተወስዶ ማየት እፈልጋለሁ። አብይ ከዛሬ ጀምሮ በመጪዎቹ 50 ቀናት የተቀናጀና በአይነቱ ልዩ የሆነ ወታደራዊ ዘመቻ ለመክፈት ያሰበው የኦህዴድ ብልጽግና ሰራዊት ከሰኔ በፊት ቢያንስ አምስት የፋኖ መሪዎች እርምጃ ተወስዶባቸው ማየት እፈልጋለሁ የሚል ትዕዛዝ ከብልጽግናው ሊቀመንበር እንደተላለፈ የደረሰን መረጃ ያመላክታል። ክረምቱ ከመግባቱ በፊት የወታደራዊ የበላይነትን መያዝ አለብን ብሎ የመከረው የብልጽግናው ሰራዊት በተለይም የፋኖ መሪዎች ላይ ትኩረት ያደረገ ጥቃት መክፈት እንዳለበት መክሯል። ክረምቱ ከገባ በኋላ ውጊያው ከባድ ይሆንብናል ብሎ መምከሩን የገለጹት ወታደራዊ ምንጮቻችን በዋናነት በቀጣዮቹ 50 ቀናት ትርጉም ያለው ትግል ማድረግ አለብን። በተለይም በዚህ ሰዓት በጎንደር የተፈጠረው የፋኖ ልዩነት ለኛ ከፍተኛ ትርጉም ሰጪ ነው ሲል የግምገማውን ውጤት ይፋ አድርጓል ብለዋል። የፋኖ መሪዎች በመካከላቸው ልዩነት መፈጠሩን ተከትሎ በአንዳንድ ቦታዎች እርስ በርስ መገዳደልና አንደኛው ሌላኛውን በሚዲያ እየወጣ መክሰሱ ለብልጽግናው ሰራዊት አዛዦች ሰርግና ምላሽ እንደሆነላቸው ምንጮቻችን ጨምረው ገልጸዋል። በቀጣዮቹ 50 ቀናትም ልዩ ትኩረት ያደረጉበት የውጊያ እቅድ በዚህ የፋኖ መሪዎች ልዩነት ላይ መስራት ነው ብለዋል። በሰራዊቱ አመራሮች ስብሰባ ላይ የህወሀት ከፋኖ ጋር ለመስራት ጥያቄ ማቅረቡና አንደኛው ኃይል ጥሪውን መቀበሉ በአማራ ህዝብና በጽንፈኛው መካከል ልዩነት እንዲፈጠር አድርጓል ብሎ የግምገማ ውጤቱን የመከላከያ ኢንቴልጀንሲ ተወካዩ አቅርቧል። በዚህ የግምገማ ሪፖርት መሰረትም የፋኖ መሪዎች ላይ ልዩነታቸውን የሚያሰፉ የሚዲያና የፕሮፓጋንዳ ስራ መስራት፣ ተደጋጋሚ የስልክ ቅጂዎችን መልቀቅ አንዳንድ የህዝብ ጥያቄዎችን ምላሽ መስጠት፣ የህዝብን ቅሬታ የሚገልጹ የዜና ዘገባዎችን መስራትና አንዳንድ አመራሮች ላይ የሙስና ፋይል መክፈት የቀጣዮቹ ቀናት የውጊያ አካል ተደርገው ሊተገበሩ ተወስኗል በማለት ምንጫችን ተናግረዋል። መረጃዎቻችን እንደቀጠሉ ናቸው። በድጋሚ አብራችሁን ቆዩ። የአዳነች አበቤ ካቢኔ በአዲስ አበባ ህዝብ ላይ አስጨንቀው የዘረፉትን ገንዘብ የተጠና የሀብት ማሰባሰብ ሥራ በመስራት ውጤታማ ገቢ አግኝተናል ሲል ሪፖርት አቅርቧል። ባለፉት ዘጠኝ ወራት ውስጥ 290 ሚሊዮን ብር ከደንብ መተላለፍ ቅጣት የተገኘ ገቢውን ይፋ ያደረገው የከተማ አስተዳደሩ ደንብ ማስከበር ባለስልጣን እርምጃ ከወሰደባቸው ውስጥ አዋኪ ድርጅቶች፣ ህገወጥ የመንገድ አጠቃቀም፣ ህገወጥ ንግድ፣ የመሬት ወረራ፣ ሕገወጥ የደረቅና ፈሳሽ ቆሻሻ አያያዝና አወጋገድ ይገኙበታል ብሎ ሪፖርት ቢያቀርብም በዋናነት ግን የገቢው ምንጭ ከደንብ ማስከበር ሳይሆን ከአድሏዊ የንግድ ውድድርና ህዝብን አስጨንቆ ከሰበሰበው መዋጮ መሆኑን ከባለሥልጣኑ የደረሰን መረጃ ያመላክታል። ባለሥልጣኑ ከቅጣት ብቻ ከ258 ሚሊዮን ብር በላይ መገኘቱን የገለጹት ምንጮቻችን ከቅጣቶቹ መካከል በኮሪደር ልማት ላይ በተከለከሉ መስመሮች ይጓዙ የነበሩ እግረኞችና ዘንባባ በገጩ አሽከርካሪዎች ላይ የተገኘው ገንዘብ እንደሚገኝበት ገልጸዋል። ይህ በእንዲህ እንዳለ በአዲስ አበባ ከተማ ዋና ዋና መንገዶች እስከ ምሽቱ ሦስት ሰዓት እንዲሰሩ የተገደዱ የንግዱ መደብሮች ባለቤት ነጋዴዎችና ሰራተኞች ለከፍተኛ ችግር መጋለጣቸውን ዋዜማ ዘግቧል ዋዜማ በዘገባው አክሎም መርካቶ አካባቢ የኤሌክትሮኒክ እቃዎችን በመሸጥ የሚተዳደሩ መኖሪያቸው ኮልፌ ቀራኒዮ ክፍለ ከተማ የሆኑ ነጋዴዎች ደንቡ ከወጣ በኋላ ቤታቸው የሚደርሱ እኩለ ሌሊት ላይ መሆኑን ተናግረዋል አስተዳደሩ ደንቡን በተላለፉ ነጋዴዎች ላይ 10 ሺህ ብር ቅጣት የጣለ መሆኑን የገለጸው የዋዜማ ዘገባ በሌሎች አካባቢዎች የሚሰሩ ነጋዴዎችና ሰራተኞች ደግሞ የስራ ቦታቸው ውስጥ ለማደር እንደተገደዱና ተጨማሪ ሰራተኛ የቀጠሩም እንዳሉ ተናግረዋል። በዋና ዋና መንገዶች የሚገኙ የንግድ ድርጅቶች እስከ ምሽቱ ሶስት ሰዓት እንዲሰሩ ተገደው የብልጽግናው አገዛዝ ንጹሐንን አፈናቅሎ የገነባው የኮሪደር ልማት ገጽታው ጎልቶ እንዲወጣ ካለው ፍላጎት እንጂ ኢኮኖሚያዊ ጥቅሙ ተጠንቶ እንዳልሆነ ነጋዴዎች ተናግረዋል። በመጨረሻም ለትንታኔ ወደ መረጥነው መረጃችን አለፍን። የወልቃይት ጉዳይ የአማራ ብቻ ሳይሆን የአፍሪካ ቀንድ ልዩ የትኩረት ማዕከል መሆኑ ተገለጸ። ሕወሓት በአማራ ሕዝብ ላይ ዳግም ወረራ ለመክፈት ዝግጅቱን ጨርሶ የውጊያ ቀን የቆረጠ ይመስላል። በአማራ በኩል ደግሞ የሁዴድ ብልጽግና ታማኝ አገልጋይ የሆነው ብአዴን ስለ ጉዳዩ በቂ መረጃ ወይም ትንታኔ ያለው አይመስልም። በፋኖ በኩል ደግሞ የመሪዎች የሀሳብ ልዩነትና የመሪነት ጉጉት መጪውን አስፈሪ ጊዜ የዘነጉት አስመስሏቸዋል። በዚህ ሁኔታ ውስጥ እየተተራመሰ የሚገኘው የአማራ ክልል ከህወሓት የሚሰነዘርበትን ጥቃት ለመመከት በቂ ዝግጅት እንዳላደረገ ወይም ህወሓት ወረራ ከጀመረ አበጀሰየው ሰየው ሊሉት የሚወዱ እንዳሉ እየሰማን እንገኛለን። የትሮይ ፈረሶች ሆነው ጠላት ህወሓትን ለመቀበል የተዘጋጁ እንዳሉ በአደባባይ የሚነገር ሚስጥር ከሆነ ቆይቷል። ይህን የተረዳው የወልቃይት ጠገዴ ሰቲት ሁመራ ዞን ጊዜው አስተዳደር በበኩሉ ለዳግም ወረራ ላለመጋለጥ ራሳችንን እናዘጋጅ ብሎ ህዝብን ማደራጀት ማዘጋጀትና ትጥቁንም ማበጃጀት ጀምሯል። ራስን መከላከልና ማንነትን ማስጠበቅ ተፈጥሯዊ መብት ብቻ ሳይሆን ግዴታም ጭምር ነው ሲሉ የተናገሩት የጊዜው አስተዳደሩ ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ የተደራጀ የሰለጠነና አንድ የሆነ ህዝብ ያሸንፋል፣ የወልቃይት ህዝብም ለዚህ ዓላማ ያሳየው ቁርጠኝነት የሚያስደስት ነው ብለዋል። ኮሎኔሉ ንግግራቸውን ይቀጥላሉ። የምንሰለጥንበት ምክንያት ዋና አጀንዳ ስላለን ነው እሱም የማንነታችን ጉዳይ ነው። በማንነታችን ለሚመጣው ደግሞ የምንደራደርበት ጉዳይ አይደለም ሲሉ ተናግረዋል። የተከዜዘብ በወታደራዊም ሆነ በሥነ ልቦና ዝግጁ እንደሆነ በቂ ሥልጠና መውሰዱ ለጥንተ ጠላት ህወሓት የማይበገር ማኅበረሰብ የመገንባት ሂደቱ አካል መሆኑ ይታወቃል። ህወሓት በሰባዎቹ አጋማሽ ተከዜን ተሻግሮ ወልቃይ ጠገዴን የተቆጣጠረው በወቅቱ የህወሓትን ተንኮል ያልተረዳና ራሱንም ለውጊያ ያላዘጋጀ ማኅበረሰብ ስለነበረ ነው። በዚህ ዘመን ግን ሁለቱ የጥቃት በሮች በሚገባ ተዘግተዋል። የህዋትን ተንኮል መላው ህዝብ ተረድቶታል። ራሱን ለማስጠበቅ ደግሞ ህዝብ ራሱን አሰልጥኖ በአንድ ጠርናፊ አሃድ ተጠርንፎ ጠላቶቹን በንቃት የሚጠባበቅ ህዝብ ተፈጥሯል። የህዋት ዳግም ወረራ አይቀሬነቱን በሚገባ የሚረዳው የወልቃይት ህዝብ ከመሪዎቹ የሚቀርብለትን ማንኛውንም ጥሪ ለመቀበል በተጠንቀቅ የሚጠባበቅ ሆኗል። ይህን የተረዱት አንድ የአካባቢው ተወላጅ ፕሮፌሰር ሲናገሩም ከዚህ በኋላ እጁን አጣጥፎ የሚጠብቃቸው ወልቃይት የለም ሲሉ መናገራቸው ይታወሳል። የወልቃይት ጉዳይ ለአካባቢው ተወላጆች ብቻ ሳይሆን የቀጠናውም ልዩ የፖለቲካና የጸጥታ ግለት መለኪያ መሆኑን አንድ ዲፕሎማት ለጣና ቴሌቪዥን ተናግረዋል። ዲፕሎማቱ ሐሳባቸውን ሲቀጥሉ አውሮፓም ሆነ አሜሪካ በዚህ ሰዓት ትልቁ ስጋታቸው የአፍሪካ ቀንድ ጉዳይ ነው። ቀጠናው ላይ የሚፈጠር ችግር ዓለምን በስደተኛ ያጥለቀልቃታል ብለው ይሰጋሉ ወዲህ ደግሞ የመተማ ቋራና ሁመር አካባቢዎችን ይዞ ከፍተኛ የምግብ እህል አምራቹ የአልፋሽ ጋትሪያንግል ሁኔታ በእጅጉ ያሳስባቸዋል። የችግሩን አሳሳቢነት የከፋ የሚያደርገው ደግሞ የሱዳን ጦርነት እልባት ሳያገኝ ሦስተኛ ዓመቱን መሻገሩ ነው ሲሉ በረጅሙ ተናግረዋል። በተለይም የመካከለኛው ምስራቅ የምግብ እህል ፍለጋ የሱዳንና የአማራ ግዛቶችን ደጋግመው የሚያማትሩ ናቸው። እነዚህ ኃይሎች ደግሞ ለራሳቸው ጥቅም ሲሉ የጸጥታ የፖለቲካና የዲፕሎማሲ ቀውስ ከመፍጠር ወደ ኋላ የሚሉ አይደሉም። በተለይም የተባበሩት አረብ ኤሚሬቶች በዚህ ሰዓት የሱዳንን ጦርነት የምታባብሰው ከቀውሱ አትራፊ በመሆኗ ነው። በኢትዮጵያም ተመሳሳይ ክስተት ከተፈጠረ የምታገኘው ጥቅም ዳጎስ ያለ ስለሚሆን የወልቃይት መተማና ቋራ አካባቢዎችን የቀውስ መናገሻ እንዲሆኑ ፍላጎት ብቻ ሳይሆን ሙከራም ልታደርግ እንደምትችል ይጠበቃል። ዓለም ጭምር በስጋትነት የሚመለከተው የወልቃይት ጉዳይ በአማራ ፖለቲከኞች ዘንድ ግን የተያዘበት መንገድ ሳያስገርማቸው እንዳልቀረ ያልደበቁት ዲፕሎማቱ የጉዳዩን አሳሳቢነት በተረዳ መልኩ አማራው ወልቃይት ላይ ተመሳሳይ አቋም መያዝ እንዳለበት ሐሳባቸውን ገልጸዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የተሰናደው የዜና ጥንቅራችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ። በምሽቱ የዜና ሰዓታችን እስከምንገናኝ ሰላም ይብዛላችሁ። ጣና ቴሌቪዥን ከሀቅግ